እንዴት አላችሁ የተከበራችሁ አድማጮቻችን እንዴት ሰነበታችሁ? የታተላችሁ የምትገኙት አራት ሶስት ሶስት በኤፍኤም 95 ነጥብ አንድ ነው። ማንቸስተር ዩናይትድ የዘንድሮ ጉዞ የተበላለቀ የውድድር ዘመን ነው እያሳለፈ የሚገኘው በእርግጥ ቡድኑ። ነገር ግን ካለፉት አራት ጨዋታዎች ማግኘት ከነበረበት አስራ ሁለት ነጥብ አስሩን አሳግቷል። በዚህ ሂደት ውስጥ የተለወጡ ነገሮች ምንድናቸው የሚለውን ነገር እንመለከታለን፣ እንደ ቡድን ከዛ ውጪ ደግሞ በተለይ ደግሞ እንደ ግለሰብ ካዜሜሮ እየሰጠ ያለውን አገልግሎት እንደዚሁም ደግሞ ሚናውን እንመለከታለን። እንግዲህ እድሜው ሰላሳ ሶስት ደርሷል። ከሶስት ወር በኋላ ሰላሳ አራተኛ ዓመት የልደት በዓሉን ያከብራል ኦልሞስት። አሁን ጊዜው እያረፈደ ያለ ይመስላል። ይሄ ተጫዋች ወርቃማው ጊዜ በሪያል ማድሪድ የነበረው ጊዜ ነው፣ ጥያቄ የሉ በ2015 16 በ2016 17 በ2017 18 በሶስት ተከታታይ አመታት ሪያል ማድሪድ የሻምፒየንስ ሊጉን ዋንጫ ሲያነሳ ቁልፍ ሚና እንደነበረው ይታወቃል። ከዛ በኋላ ወደ ማንቸስተር ዩናይትድ በመጣበት የውድድር ዘመን የበለጠ ለሽግግሮች የሚመች ተጫዋች ነበረ። በተለይ ከተከላካዮች ጀርባ የሚሰጣቸው ኳሶች፣ አልፎ አልፎ እየሄደም ጎሎችን ሲያስቆጥር ነበር። ሁለተኛው ዓመት ላይ ግን በግልጽ በሚታይ መልኩ ተቸግሯል። የአሰልጣኙ ኤሪክ ቴናግ አዲስ ግብ ጠባቂ መምጣትና ማንቸስተር ዩናይትድ ወደፊት ገፋ ብሎ ሲጫወት የበለጠ ተቸግሮ እንደነበር ይታወቃል። ይበልጥ ካዜሜሮ ስኬታማ የሚሆነው አፈግፍጎ ለሚጫወት ቡድን ነው። ብዙ ስፔሶች የሉም። በዛ ምክንያት ጠባብ ስፔሶችን የመከላከል ኳሊቲ አለው። የተከላካይ መስመሩም ሽፋን ይሰጠዋል። ያያ እንግዲህ ያግዘዋል። ከዚህ ተጫዋች ኳስ መጀመር እጅግ በጣም አዳጋች እንደሆነ ባለፈው የውድድር ዘመን በኦልትራፎርድ በሊቨርፑል ሶስት ለባዶ የተሸነፈበት ጨዋታ ማንቸስተር ዩናይትድ በሚገባ ታይቷል። በፖርቶ በውሰት ተሰጥቶ የተመለሰበት ጊዜ ለተጫዋቹ የእግር ኳስ ሕይወት ቁልፍ ሚና እንዳለው ጥያቄ የሚነሳበት ጉዳይ አይደለም። ዘንድሮ ደግሞ የበለጠ ወደ ቀደመ ድንቅ ብቃቱ ተመልሷል። አሁን የአማካይ ክፍሉን ያለ ካዜሚሮ ማሰብ እጅግ በጣም ከባድ እንደሆነ በግልጽ እየተመለከተን ነው የምንገኘው። በክረምቱ ስሙ ከዝውውር ጋር ተያይዞ ነበር። ምናልባት ካርሎስ ባሌባ ቢፈርም ኖሮ ይሄ ተጫዋች ከክለቡ ጋር ይለያይ ነበረ። ቀጣይ ማረፊያው ወደ ሳውዲ ፕሮ ሊግ ሊሆን እንደሚችል ሲነገር ቆይቷል። የወጣበት ሰባ ሚሊዮን ፓውንድ ነው። ሳምንት የ350 ሚሊዮን ፓውንድ ያገኛል። እድሜው አሁን ላለበት ደረጃ ለደረሰ ተጫዋች የሚወጣ ወጪ በጣም ብዙ ነው የሚል መከራከሪያ ይነሳል። ሁለተኛ የዝውውር እቅድ አካል ሆኖ ነው ወደ ማንቸስተር ዩናይትድ የመጣው። ሁላችንም እንደምናስታውሰው የኤሪክ ቴናግ የመጀመሪያ ቀዳሚ ምርጫ እርሳቸው ባያክስ ያሰለጠኑት ፍራንኪ ዲዮንግ እንደነበር የሚታወቅ ነው። ያ ዝውውር ሳይሳካ ቀርቶ በኋላ ከራቢውም ጋር ስሙ ተያይዞ ነበር። ማንቸስተር ዩናይትድ መጨረሻ ላይ የፈረመ ተጫዋች ነው። የተጫዋች አሁን የማንቸስተር ዩናይትድን የአማካይ ክፍል ያለዚህ ተጫዋች ማሰብ አይቻልም። እርሱ በሌለባቸው ጨዋታዎች ቡድኑ ምን ያህል ሲቸገር እንደነበር በተለይ በተለይ ማንቸስተር ዩናይትድ ብራይተን ንዶ ቫልቤንን ሶስት ለባዶ የመራሱ ተቀይሮ ወጥቶ፣ ማኑኤል ኡጋርቴና ኮቤ ማይኑ ተቀይሮ ገብተው ለሁለት ሆነው የእርሱን አንድ ቦታ መሸፈን አልቻሉ። ካዜሜሮ እና ማንቸስተር ዩናይትድ ሚሊሻ በዚህ ውድድር ዘመን እንዴት ነው የሚታየው? ይህ ተጫዋች በጣም ቁልፉ ተጫዋች ሆኗል። ማርክ የዘንድሮ የተለየ የሚያደርገው በመከላከል ላይ እየሰጠ ያለው ሽፋን ብቻ ሳይሆን በማጥቃቱም ላይ ጥሩ ተሳትፎ እያደረገ ነው። ማርክ እንግዲህ ገና ከወዲሁ በዘጠኝ ጨዋታዎች ሶስት ጎሎችን አስቆጥሮ አንድ ኳስ አመቻችቶ ማቀበል ችሏል። በአራት ጎሎች ላይ ተሳትፎ ማድረግ የቻለ ነው። ወደ ማንቸስተር ዩናይትድ ከመጣ ጊዜ ጀምሮ ምናልባት ጥሩ ጊዜ እያሳለፈ ያለበት ሲዝን ይመስለኛል። ኔ ማርክ ካዝሜሮ የሜዳው ሰፍቶበታል የሚል ነገር በተደጋጋሚ ጊዜ ይነሳ ነበር በኤሪክ ቴናግ ዘመን ማርክ ብዙ ሜዳ ነው እንዲሸፍን የተገደደው። በዛ ላይ ኳስ በሚነጥቅበት አጋጣሚዎች ከሪያል ማድሪድ የተለየ ኃላፊነት ተሰጥቶታል። ይሄ ማጥቃቱን ማስጀመር አይነት ነገር። በሪያል ማድሪድ እንደዚህ አይነት ኃላፊነት አልነበረበትም። ማለት ለማጥቃቱ የበለጠ ተስማሚ የሆኑ አማካዮች ከእሱ ቅርብ ርቀት ይጫወቱ ነበር፣ ቶኒ ክሮስ እና ሉካ ሞድሪች። ስለዚህ እሱ በዋናነት ኃላፊነቱ የነበረው ቅድም እንዳነሳው አማካዩ አራት ሶስት ሶስት የሚጫወት ቡድን ነው። በአራት ሶስት ሶስት እነዚህ ሁለት ጥራት ያላቸው አማካዮች ከሱ አጠገብ አሉ። የሚነጥቅበት ሜዳው ጠባብ ነው። ብዙ ሜዳ ሩጦ የመንጠቅ ግዴታ የለበትም። ስለዚህ ጨዋታ አረዳዱ ድንቅ ነው። አግሬሲቭ ነው። ቀድሞ አደጋ ማሽተት የሚያስችል የአእምሮ ልህቀት አለው። ዲሲፕሊን ነው፣ ዲሲፕሊን ነው ለቦታው። ስለዚህ በቀላሉ ኳሶችን ከተቃራኒ ቡድን ይነጥቃል። ቀጣዩን ኃላፊነት የሚወስዱት ከእሱ በቅርብ ርቀት ያሉት ሉካ ሙድሪሽ እና ቶኒ ክሮስ ናቸው። ሲምፕል ፓሴ ማድረግ ግዴታዎች ነው ያሉበት። ድሪቭል ማድረግ፣ አደገኛ ኳስ ወይም ደግሞ ለማጥቃት ተስማሚ የሆኑ ኳሶችን የማቀበል እንደዚህ አይነት ግዴታዎች አልነበሩበትም በሪያል ማድሪድ። በማንቸስተር ዩናይትድ ግን ከመጣ ጊዜ ጀምሮ በማድሪድ የማናውቀው አይነት ድሪቭል የሚያደርግ ጎል ለማስቆጠር የሚታገል ይሄ ሌሎች ሌሎች ኃላፊነቶች በማንቸስተር ዩናይትድ ተመልክተን፣ ያ በዋናነት በመደበኛ የተጫዋቹ ትልቁ ኳሊቲ ላይ ተጽዕኖ የፈጠረበት ይመስለኛል። ማለት ዘንድሮ ከጎኑ ብሩኖ ፈርናንዴዝ በቅርብ ርቀት አለ። ስለዚህ ብዙ የሚነጥቃቸውን ኳሶች ለብሩኖ ፈርናንዴዝ በቀላሉ ተደጋጋሚ ጊዜ ሲያቀበል እየተመለከት ነው ያለ ነው። ወደፊት የሚሄድባቸው አጋጣሚዎች ውሳኔዎቹ ትክክለኛ እንደሆኑ የሚያሳዩ ናቸው። ማለት ከሳጥን ሳጥን የመጫወት ኳሊቲው እጅግ በጣም ድንቅ ነው። ያ ይህንን በዚህ ውድድር ዘመን ተሻሽሎ መመልከት ችለናል። ለቡድኑ ትልቅ ሚዛን የሚሰጥ ተጫዋች ነው። ማርክ ሲኖር ብዙ ተጽዕኖውን ማታይለት ሲወጣ ግን፣ ቅድም እንዳነሳው አንድ ሰው ብቻ የጎደለበት የማይመስል ያ ጨዋታ ብቻ አይደለም። ማኑ ጋርቴ ተክቶት በገባባቸው ጨዋታዎች በሙሉ ማንቸስተር ዩናይትድ ሲፈተን ተመልክተነዋል። እርግጥ በተጫዋች ጎዶሎ አላደረጉም የቸልሲውን ጨዋታ ከእሱ ቀይ ካርድ በኋላ፣ ምክንያቱም ቸልሲ ቀድሞ ተጫዋች በቀይ ካርድ ወጡበት ስለነበር። ልክ እሱ በቀይ ካርድ ከወጣ በኋላ ግን ማንቸስተር ዩናይትድ የመከላከል ሚዛኑ ሲዛባ በግልጽ ተመልክተና እና ጨዋታዎች አሉ እሱ ተቀይሮ በወጣባቸው ደቂቃዎች ማኑ ጋርቴ ይህንን ሽፋል መሰለህ። በዕድሜ የተሻለ ነው። ብዙ ሜዳ መሸፈን ይችላል። ትግሎችን ማሸነፍ ይችላል። ከካዝሜሩ የተሻለ እድሜ ላይ ስላለ ግን ጨዋታን በማንበብ ኳሊቲው ካዝሜሮ ሜዳ ላይ ያለበት ማንቸስተር ዩናይትድ የመከላከል ሚዛኑ የተሻለ ሆኖ ትመለከተዋለህ። ምናልባት ከካዝሜሮ ጋር አንዳንድ ተያይዘው የሚነሱ ጥያቄዎች ምንድን ነው፣ በደቂቃዎች ሂደት እየወረደ መምጣቱ። አሰልጣኝ ሩበን አሞሪም ያለ ምክንያት አይመስለኝም ካዝሜሮን እየቀየሩ ለማስወጣት በተለያዩ ጨዋታዎች ጨዋታን ሲጨርስ ብዙ እየተመለከት ነው አይደለም። በዋናነት ምክንያታቸው ከእድሜ ጋር ተያይዞ የሚመጡ በጨዋታ ውስጥ በደቂቃ ሂደት የሚመጡ ፈተና፣ አካላዊ ፈተናዎች እድሜው ለሊጉ ኢንቴንሲቲ ዘጠና ደቂቃ ለመጫወት የሚመች አይደለም። ያ፣ ከዛ አንጻር የአሰልጣኙ ውሳኔ ብዙ ጊዜ በተደጋጋሚ ጊዜ ከጨዋታው ሰባ ደቂቃ በኋላ ከአዝሜሮ ሜዳ ላይ የማቆየት ፍላጎት ብዙ እየተመለከትንባቸው አይደለም ተቀይሮ የሚገቡ ተጫዋቾች ግን ብሱ ልክ አለመሆናቸው በማንቸስተር ዩናይትድ አቋም ላይ የራሱን የሆነ ተጽዕኖ አሳድሯል የሚል እምነት አለ። ማርክ ማኑ ጋርቴ እንዳነሳው ብቻውን ይህንን ኃላፊነት እንዳይወስድ የሚያደረጉባቸው ውሳኔዎች አንዳንዴ ኮቪ ማይኖን፣ የበለጠ ደግሞ ወጣቱን ተጫዋች ለመጠቀም ይሞክራሉ፣ ግን ፍሬ ሲያፈራላቸው እየተመለከተን አይደለም። የማንቸስተር ዩናይትድ አንደኛው ስጋት ማርክ ይሄ 34 ዓመት የሞላው ኦልሞስት 33 ዓመት ወደ 34 ዓመት እየሄደ ነው ያለው። በእያንዳንዱ ጨዋታ ካዝሜሮ ምን ያክል ሜዳ ላይ በዚህ ልክ አገልግሎቱ መስጠት ይችላል? ከምንም በላይ ቅጣት እና ጉዳት ቅጣት፣ ጉዳት፣ አንዳንድ የፐርፎርማንስ መውረድ፣ የፊትነስ ጉዳይ የጨዋታው ጫና እየበረታ በመጣ ቁጥር ብዙ ጊዜ አንተ እንደምታነሳው ተጠቃሚ የሚሆንበት አንደኛው ካዝሜሮ ሌሎች ጨዋታዎች የሉበት ሻምፒየንስ ሚድዊክ ጌሞች ቢኖሩ ማንቸስተር የበለጠ ስቃይ የበለጠ ተጎጂ ከስኳር ጥበቱ አንጻር ማንቸስተር ዩናይትድ የበለጠ የሚጎዳ ይመስላል። ስለዚህ በጃንዋሪ ምና ለዚህ ተጫዋች የበለጠ እገዛ የሚያደርግ ብዙ ሜዳ የሚሸፍን አማካዩ ላይ አካሎ መጫወት የሚችላል አንድ የመሃል ሜዳ ተጫዋች ማንቸስተር ዩናይትድ የሚያስፈልገው ይመስላል። ስ ካርሎስ ባሌቫ ነው። ካርሎስ ቲፒካል ለቦታው ተስማሚ እሱ ነው በጃንዋሪ ማግኘት እሱ አይቻልም። ያ ኤሌት አንደርሰን ይባላል ግን ኖቲንጋም ፎረስት የሚገኝበት ሁኔታ እንዲህ አይነት ተጫዋች ለመልቀቅ ቁማር የሚጫወቱ አይመስለኝም። አሁን ባለው ሁኔታ ምናልባት በውሰት ማግኘት የሚችሉ ተጫዋች የሚኖር ከሆነ እንደ አንድሪያ ራቢዮ አይነት በእርግጥ እሱም ቢሆን የቡድኑ እጅግ በጣም ወሳኝ ተጫዋች ነው። አሁን ባለው ሁኔታ በተለይ በክረምቱ የተጫዋች ዘውር ማንቸስተር ዩናይትድ ሁለቱን ተጫዋቾች የሚፈልግ ይመስላል። ካልሆነ ደግሞ ሊጉንም ስለሚያውቅ እንግሊዛዊም ስለሆነ የአትሌቲኮ ማድሪዱን አማካይ ኮኖር ጋላገርን በውሰት ካመጣ ማንቸስተር ዩናይትድ የተሳካ ጊዜ ሊያሳልፍ ይችላል ተብሎ ይጠበቃል። ዞሮ ዞሮ አሁን ዘንድሮ የተስተካከለው ነገር ቅድም ቢልሻ ስገልጽ እንደነበረው የሱኳ ሲይዝ ሊቀበሉት የሚመጡ ራሳቸውን ዝግጁ የሚያደርጉ ተጫዋቾች አሉ እንደ ብሩኖ ፈርናንዴዝ ከዛ ውጪ የአገሩ ልጅ ደግሞ ማቲያስ ኩኛ። ሌላው በጥልቀት ተመልሰው መምጣታቸው ነው። ቡድኑ ኳስ ሲያጣ አጥቂዎቹ ሳይቀር ቤንጃሚን ሼሽኮ ሳይቀር በጥልቀት ወደ ኋላ ተመልሰው ጋፑን ያጠቡታል። ካዜሜሮ ስኬታማ የሆን ዘንድ አሁን ባለው እድሜ በተከላካይና በአማካይ ክፍሉ መካከል ያለው ጋፕ መጥበብ አለበት። ሰፋ ከተባለ 30 ሜትር አለ፣ ለዚያ እስከ 25 ሜትር አንዳንዴ አስፈላጊ ሲሆን እስከ ሀያ ሜትር ድረስ ሊጠብ ግድ ይለዋል። አለበለዚያ ሜዳ በሰፋ ቁጥር የተጋጣሚ ቡድን ተጫዋቾች ፍጥነታቸውን ተጠቅመው የሱን ደካማ ፍጥነት ደግሞ ከግምት ውስጥ በማስገባት የበለጠ ይህን ሊቆጣጠሩ ይችላሉ። የበለጠ ምናስታውሰው ሁለት ሺ ሀያ ሶስት ሀያ አራት የውድድ ዘመን የመጀመሪያ ጨዋታ ማንቸስተር ዩናይትድ ከውልቭስ ማንቸስተር ዩናይትድ ያንን ጨዋታ በራፋኤል ቫራን ጎል አንድ ለባዶ በሆኑት ያሸንፏል። ሰባ ስድስተኛው ደቂቃ ላይ ባስቆጠረው ጎል ግን ከሳጥን ሳጥን እረፍት የለሽ የመልሶ ማጥቃት እንቅስቃሴ የአሁኑ የማንቸስተር ዩናይትድ አማካይ ማቲያስ ኩኛ፣ ከዛ ውጪ አሁን በማንቸስተር ሲቲ የሚጫወተው ማቲያስ ማቲያስ ኑኔዝ የሚጠቀስ ተጫዋች ነው። እጅግ በጣም አስደናቂ ተጫዋቾች ነበሩ። እነ ፔድሮ ኔቶ የማንቸስተር ዩናይትድን የተከላካይ መስመር በቀላሉ ሲያፈራርሱት፣ በቀላሉ አልፈውት ሲሄዱ እንደነበሩ ይታወቃል። እና ዋንስ የመልሶ ማጥቃት እንቅስቃሴ እግራቸው ስር ከገባ በኋላ ቀድሞ የሚያገኙ ተጫዋች ካዜሚሮን ድንገት ጥፋት ይፈጽምና ቢጫ ካርድ ይመለከታል። ከዛ በኋላ ባሉት ጨዋታዎች ላይ ቢጫ ካርድ ላለመመልከት እግሩን ውላ ሲሰበስብ ትመለከተዋለን። እና የበለጠ ቡድኑ አማካይ ክፍሉ ላይ ላለበት ችግር መፍትሄ መሆን የሚችለው ሜዳውን ማጥበብ ነው። እንግዲህ ቡርኖ ፈርናንዴዝን ወደ ኋላ መልሰው አምጥተውታል። እዛ ቦታ ላይ ኳስ እንዲያደራጅ ካልሆነ በስተቀር የቦታው ተጫዋች አይደለም። በሶስት አማካይ ለሚጫወት ቡድን ነው ይሄ ተጫዋች የሚሆነው እንጂ በሁለት አማካዮች ለሚጫወት ቡድን እንዳልሆነ ጥያቄ የሚነሳበት ጉዳይ አይደለም። ዞሮ ዞሮ እንግዲህ ቡድኖ ካዜሜሮ በዚህ ውድድር ዘመን ቡድኑን በመከላከል እንቅስቃሴም በማጥቃት እንቅስቃሴም ከዛ ውጪ የመልሶ ማጥቃት እንቅስቃሴዎችን በመቆጣጠር እንዲሁም የቆመ ኳስ ቼልሲ ላይ ያስቆጥረዋል። ባለፈው ኖቲንጋም ፎረስት ላይ ያስቆጥረዋል። እንዲሁም ደግሞ አንድ ጎል ደግሞ ከቦክሱ ውጪ፣ በእርግጥ ግድለኛ ነበር በዛ ጨዋታ ዲፍሌክት አድርጎ ወደ ጎልነት የተቀየረው ኳስ ይታወሳል። ከዛ ባሻገር ደግሞ በዛው ጨዋታ በነቲንጋም ፎረስት ጨዋታ ልክ ብራይተን ዶ ቫልቤል ላይ ያስቆጠረው አይነት ጎል ዲፍሌክት አድርጎ ኳሱ ወደ ውጭ ወጣ እንጂ ወደ ጎልነት ሊቀየር የሚችል ኳስ ነበረ። ዲፍሌክት ባያደርግ በቀጥታ ቢሄድ ወደ ጎልነት ሊቀየር የሚችል ኳስ እንደሆነ ተመልክተናል። በዚህ እድሜው እንግዲህ አንደኛ ቦታው በጣም ሪስክ ያለው ቦታ ነው። እሱን ካለፈ በኋላ የሚያገኘው ብዙም እምነት የማይጣልባቸውን የተከላካይ ስፍራ ተጫዋቾች ነው። ግን ታይሚንጉ ደግሞ ይገርማል። ልክ እንደ ስኮልስ፣ ፍራንክ ላምፓርድ፣ እንደ ስቴቨን ጀራርድ፣ አሁን ደግሞ እየተመለከተ እንዳለ ነው እንደ ዴክላር ራይስ አይነት ከሳጥን ሳጥን መቼ መገኘት እንዳለበት ያውቃል። እና ከቦክሱ ውጪ አንዳንድ ጊዜ የሚያስቆጥራቸው ጎሎች እጅግ በጣም አስደናቂ ናቸውና በዩሮፓ ሊግም የማንቸስተር ዩናይትድ በተጠናቀቀው የውድድር ዘመን ረዥም ርቀት ሲጓዝ የዚህ ተጫዋች ሚና እጅግ በጣም የላቀ እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ካዚሚሮ በዚህ ረገድ በማንቸስተር ዩናይትድ ከፍ ያለ አገልግሎት እየሰጠ ይገኛል። ያለ እርሱ ግን ቡድኑ አስቸጋሪ ሁኔታ ውስጥ እንደሚገኝ እየተመለከተን ያለ ነው። ያ ማርክ ሆዲዩ በዘጠኝ ጨዋታዎች ተጠቅመውታል። ሩበን አሞሪም አምስት መቶ አምሳ ሶስት ደቂቃ ተጫውቷል። ይሄ በማንቸስተር ዩናይትድ ምን ያክል አስፈላጊው ተጫዋች እንደሆነ ጥሩ ማሳያ ይመስለኛል። ራሱን ከካርድ ነጻ ካደረገ እና ከጉዳት ነጻ ከሆነ ለማንቸስተር ዩናይትድ በዚህ በአውሮፓ ሻምፒየንስ ሊግ አንደኛው ቦታ ላይ ለመገኘት በሚደረገው ፉክክር ቁልፉ ተጫዋች ካዝሜሮ ነው የሚል እምነት አለ። ማርክ ብሩኖ ፈርናንዴስ ቅድም እንዳነሳው የወርክሬት ችግር የሚነሳበት አይነት ተጫዋች አይደለም ግን የበለጠ አድቫንስድ ፖዚሽን ላይ ያደገኘ የሆነ ተጫዋች ነው። የጎል ዕድሎች የሚፈጥር ጎል የሚያስቆጥር ተጫዋች ነው እና እሱን ወደኋላ በመለሳቸው የማንቸስተር ዩናይትድ ማጥቃት ምንም እንኳን ተሻሽሎ ብንመለከተው ካለፉት ዓመታት ይልቅ የጎል እድሎች ብዙ የሚፈጥር ጎሎች የሚያስቆጥር አይነት ማጥቃት እየተመለከትም ቢሆንም አንድ ሆልድ የሚያደርግ በደንብ ለመከላከል ሽፋን የሚሰጥ ካዝሜሮን የሚረዳ አይነት እና ብዙ አማካይው ላይ ያለውን ሜዳ አካሎ መጫወት የሚችል አማካይ ቢያገኙ የቡርኖ ወደፊት ጠጋ ማለት ለማንቸስተር ዩናይትድ ማጥቃት ከዚህ በላይ እንዲሻሻል እድል ይሰጣል። ካዝሜሮም የበለጠ ሽፋን ያገኛል። አሁን የካዝሜሮ ከሳጥን ሳጥን መሮጥ ለማንቸስተር ዩናይትድ ስኬቱ ብቻ አይደለም። እኔ የሚታየ ማ ስጋትም አለው። እሱ ያንን የመከላከል ስፔስ ትቶ በሚሄድበት አጋጣሚ በሪከቨሪ ሩጫ የሚታማ ተጫዋች ነው። ብሩኖ ፈርናንዴዝ ለመከላከሉ የሚሰጠው ሽፋን ያን ያክል ውጤታማ አይደለም። ስለዚህ የማንቸስተር ዩናይትድ መከላከል እንዲጋለጥ ምክንያት ይሆናል። ግን አንድ ሌላ በሱ ልክ መከላከልን የሚረዳ ለተከላካዩ ሽፋን መስጠት የሚችል ስድስት ቁጥር ካጠገቡ ቢኖር የበለጠ። ካዝሚሮ ወደፊት ጠጋ ሲል አሁን ብስለቱን ተጠቅሞ መች መሮጥ እንዳለበት የተረዳ ይመስላል። በዚህ የበለጠ አሁን ጨዋታዎችን በደንብ መረዳት የሚችልበት እድሜ ላይ ስላለ ከዚህ በላይ ጥቅም የሚሰጥበት ጨዋታዎች ይኖራሉ የሚል እምነት አለኝ። ግን የማንችስተር ዩናይትድ የወቅቱ ቁልፍ ተጫዋች ካዝሜሮ ለመሆኑ ግን የሚጠራጠር ያለ አይመስለኝ። ብቸኛ ላይሆን ይችላል፣ ግን አንደኛው ቁልፉ ተጫዋች የማይተካ ይመስል ፖዚሽን አለ በማንችስተር ዩናይትድ አሁን ማርክ ሌኒ ዮሮን ማሳረፍ ቢደፍሩ አሰልጣኝ ሩበን አሞሪም ማጓየርን መተካት ይችላሉ። ማቲያስ ዴሊዝን ወደ ቀኝ አውተው ማጓየርን የማለ ተከላካይ አድርገው መጫወት ይችላል አሳይተውናል። አንዳንድ ፖዚሽኖች ግን አሉ። የማንቸስተር ዩናይትድ ቢወጣ በማን ይተካል የሚባሉ አይነት ፖዚሽኖች ከነዛ መካከል አንደኛው ለእኔ የካዝሚሮ ፖዚሽን ነው። ሰው ሊተካው ይችላል ማለት ምክንያቱም እየሞከሩ ነው ማኑ ጋርቴን ለመተካት ግን አሁን ባላቸው የሁለቱ ተጫዋቾች ፐርፎርማንስ በብዙ ርቀት ለማንቸስተር ዩናይትድ በእያንዳንዱ ጨዋታ አስፈላጊ ሰው ካዝሜሮ ነው የሚል እይታል። ቅድም ሚሊሻ ስገልጽ እንደነበረው ወደፊት መሄዱ የሚፈጥረው የራሱ ደካማ ጎን አለ። በተለይ ተጋጣሚ ቡድኖች በመልሶ ማጥቃት እንቅስቃሴ ሲያጠቁ ሪካቨሪ ሩጫ ለማድረግ ይቸገራል የሚል ከዛ ውጪ ከሳጥን ሳጥን በሮጠ ቁጥር ዘጠና ደቂቃ ሙሉ ያንን ማድረግ አመቱን ሙሉ በዚ አይነት መልኩ እንዳይቀጥልም ሊያደርገው ይችላል። የበለጠ ልክ እንደ ክሎድ ማኬሌሌ ወይንም ደግሞ እንደ ማርቲን ዙቢሜንዲ አይነት ኤሪያውን ብቻ መቆጣጠር የበለጠ ቀላል ኳስ ኮንትሮል፣ ፓስ ከዛ ውጭ ጌም እያነበበ አደገኛ የማጥቃት እንቅስቃሴዎችን መቆራረጥ ወይንም ደግሞ እነኛን ኳሶች ማቋረጥ የተሻለ አመቱን ሙሉ በብቃት እንዲጫወት እድል ይሰጠዋል። ያልተዘመረለት ጀግና ካዘሜሮ እንደዚሁም እዛ ቦታ ላይ የሚጫወቱ ተጫዋቾች ብዙን ጊዜ የማይታዩ ግድግዳዎች የሚል ስም ይወጣላቸዋል። ዘንድሮ ማንቸስተር ዩናይትን ያለዚህ ተጫዋች ማሰብ እጅግ በጣም አስቸጋሪ እየሆነ ያለ ይመስላል። ከዚህ ቀደም ተደጋጋሚ ትችቶችን ሲያስተናግድ ከክለቡ ጋር እንዲለያይ የመፈለግ ነገር ነበር። አሁን ግን ይህንን የሚናገር አንድም የማንቸስተር ዩናይትን ደጋፊ አይኖርም። እናንተስ በዚህ ዙሪያ አስተያየት አላችሁ? ሀሳብ አስተያየትን ስጡ። ሰብስክራይብ አድርጉ። እንዲህ አይነት መረጃዎችን በየቀን ወደ እናንተ እናደርሳለን። ስላዳመጣችሁን ከልብ ከልብ እናመሰግናለን።